ይህ በምስሉ ላይ የምትመለከቱት ግዙፍ አውሮፕላን እንደ ማንኛውም የአየር ላይ የመጓጓዣ አውሮፕላን ብቻ ከመሰላቸው፣ እመኑኝ ተሳስታችኋል። ምክንያቱም ደግሞ ይህ ፕሌን ከመጓጓዥነቱ በዘለለ የአንድን ሀያል ሀገር ህልውና የያዘ የዓለማችን እጅግ ሚስጥራዊና የተወሳሰበ የደህንነት ጥበቃ የሚደረግለት አስገራሚ ፕሌን ነው። ሰላም! ውድ የሉሲቲፕስ ቤተሰቦች፣ እስኪ ለዛሬ ደግሞ ከምድር ከፍ ብለን ለተወንጫፊ ሚሳይሎች እንኳን እጅ ስለማይሰጠው ኤርፎርስ ዋን አስገራሚ መረጃ ሹክ ልንላችሁ ነውና አብራችሁን ቆዩ። ይህ ኤርፎርስ ዋን እያሉ የሚጠሩትና አሜሪካ ፕሬዝዳንቶቿን በሾመች ቁጥር ለመሪዎቿ የምታበረክተው አውሮፕላን ሲሆን ዳሩ ግን እኛ ቀለል አድርገን አውሮፕላን አሉ እንጂ ስራው ግን ከዛም የዘለለ ነው። ይህ ባለሰማያዊና ነጩ ግዙፍ አውሮፕላን ፕሬዝዳንቱን እንደ እንቁላል እየተንከባከበ ከቦታ ቦታ ከማዘዋወር በዘለለ ብዙ ለጆሮ ግርም የሚሉ ዘርፈ ብዙ ስራዎችን በውስጡ እንዲስ ተደርጎ ዲዛይን እየተደ ደረገ ፕሌን ሲሆን ተንቀሳቃሹ ዋይት ሃውስ ነው ብንል ማጋንን አይሆነብንም። ለዚህም ደግሞ ፕሬዝዳንቱ ማንኛውንም ዋይት ሃውስ ውስጥ ሆኖ ሊሰሯቸው የሚችሉትን ስራዎች ሁሉ እንዲሰራ ተደርጎ የተሰራ ሲሆን ከመሰብሰቢያ አዳራሽ እስከ ጂም፣ ከጂም እስከ ሜዲካል ሴንተር ድረስ ዋጥ አድርጎ የያዘ ተንቀሳቃሽ ምሽግ ነው። ታዲያ ይህንን ሁሉ ስላችሁ በዚህች ፕሌን ውስጥ የሚደረግ ማንኛውም የፕሬዝዳንቱ በረራ እንደ ማንኛውም ኖርማል የጉዞ በረራ ብቻ የሚታይ ከመሰላችሁ እመኑኝ ተሳስታችኋል። ምክንያቱም ደግሞ በኤርፎርስ ዋን የሚደረግ ማንኛውም በረራ ልክ እንደ ሚሊተሪ በረራ አሊያም ደግሞ ፕሬዝዳንቷን ወደ ጦር እንደምትልክ ፕሌን ተደርጋ የምትቆጠር ሲሆን ይህ ማለት ጠላት በማንኛውም ሰዓት ጥቃት ሊያደርስ ይችላል በሚል እሳቤ የምትንቀሳቀስና የፕሬዝዳንቷን ሕልውና ለማስቀጠል ዝግጁ የሆነች ፕሌን ነች። በዚህም ታዲያ በአየር ላይ በምታሳልፏቸው እያንዳንዷ ደቂቃዎች ከፍተኛ የሆነ የገንዘብ ወጪን የምትጠይቅ በመሆኑ አንድ በረራ ኦፕሬት ለማድረግ ብቻ በትንሹ ከሁለት መቶ ሺህ በላይ የአሜሪካን ዶላርን ትፈልጋለች። ታዲያ የሁሉ ወጪ ለምን አስፈለገ ካላችሁኝ ደግሞ ፕሌኗ በውስጧ በያዘችው እጅግ ዘመናዊና ውስብስብ የሆኑ የቴክኖሎጂ ስርዓቶችና ለደህንነቷ ሲባል የሚወጣው ወጪዋ ሲሆን ይህም በዓለማችን ላይ ከሚደረጉ በረራዎች ሁሉ ውዱ በረራ ያደርገዋል። የኤርፎርስ ዋን ዋነኛ ዓላማ ፕሬዚዳንቷ በማንኛውም ሰዓት በምቾትና በደህንነት ከመሬት በ45000 ጫማ ከፍታ ላይ በሰዓት 575 ማይል በሚደርስ ፍጥነት እንደተመዘገዘገች ወደ ተፈለገው ቦታ ማድረስና የሀገሪቱን አስተዳደራዊ ሥራዎች እዛው በበረራ ላይ ያሉ እንዲፈጽሙ ማስቻል ሲሆን ታዲያ ኤርፎርስ 1 እየተባሉ በሚጠሩት አውሮፕላኖች ሁለት ተመሳሳይ ፕሊኖች ሲሆኑ ቦይንግ 747 200 ቢ አሊያም ደግሞ በውትድርና መጠሪያቸው ቪሲ 25 ኤ በመባል ይታወቃሉ። ሁለት የመሆናቸው ሚስጥርም የመጀመሪያው የደህንነት ጥንቃቄ ሲሆን የትኛው አውሮፕላን ውስጥ ፕሬዝዳንቱ እንዳሉ በእርግጠኝነት እንዳይታወቅ ለማስቻል ሲሆን፣ ሁለተኛው ደግሞ በማንኛውም ጊዜ ተተኪ አውሮፕላን ዝግጁ ሆኖ እንዲገኝ ለማድረግ ነው። ታዲያ እያንዳንዱ አውሮፕላን አራት ሺህ ካሬ ጫማ ስፋት ያለው ሲሆን ሶስት ደረጃዎችም አሉት። በውስጡም የፕሬዝዳንቱን ቢሮ፣ የመሰብሰቢያ አዳራሽ፣ የግል መኝታ ክፍል ከነመታጠቢያ ክፍሎ ክፍሉ ከማሟላቱን በተጨማሪ እንደ ቀዶ ጥገና ክፍል ሆኖ ሊያገለግል የሚችል የተሟላ የህክምና መስጫ ክፍልም ያካተተ ፕሌን ነው። በዚህም ታዲያ ፕሬዝዳንቱ በበረራ ወቅት ድንገት አደጋ ቢገጥማቸው እንኳን ለመጠባበቂያ የሚሆን በቂ የደማ አቅርቦት ጭምርም በፕሌኑ የህክምና ክፍል ውስጥ ይገኛል። ሌላው አስገራሚው ክፍል ደግሞ የአንድን ባለ አምስት ኮከብ ሆቴልን የሚያስንቀው የአውሮፕላኑ የምግብ ማብሰያ ክፍል ሲሆን ከመቶ በላይ ሰዎችን መመገብ የሚያስችል አቅም ያለው ኪችን አለው። ሌላኛው የኤርፎርስ ዋን አስደናቂ ገጽታዎች ደግሞ በአይን የማይታዩት ውስብስብ ቴክኖሎጂዎቹ ሲሆኑ አውሮፕላኑ ሰማንያ አምስት ስልኮች፣ በርካታ የፋክስ ማሽኖች፣ የገመድ አልባ ኢንተርኔትና በውትድርና ደረጃ የተመሳጠሩ የመገናኛ ስርዓቱ ች ይዟል ይህም ፕሬዚዳንቱ ከ45 ሺ ጫማ ከፍታ ላይ ሆነው እንኳን በአለም ላይ ላለ ማንኛውም ሰው ደህንነቱ የተጠበቀ ሚስጥራዊ ጥሪ ማድረግ ያስችላቸዋል ታዲያ ፕሌኗ ከቅንጦቷ ባልተናነሰ ደህንነቷም የዛኑ የዓለም ዘመናዊ የኤሌክትሮኒክስ የመከላከያ ዘዴዎች ያካተተች ሲሆን ይህ ማለት ማንኛውንም የኢንጂን ሙቀት እየፈለገ የሚያጠቃን ሚሳይል ጭምር የመከላከል አቅም ያለው ቴክኖሎጂ ተገጥሞላታል። ምንም እንኳን ለደህንነቷ ሲባል ዝርዝር መረጃ በሚስጥር የተያዘ ቢሆንም የአቪዬሽን ባለሙያዎች ግን አውሮፕላኗ ከፍተኛ የውጭ አደጋዎችን መቋቋም እንድትችል ተደርጋ መሰራቷን ይናገራሉ። ሌላው ደግሞ ኤርፎርስ ዋን ሀገር ሰላም ብላ ስትጓዝ ድንገት ነዳጅ ቢያጥራት እንኳን በበረራ ላይ እንዳለች ነዳጅ የሚቀርብላት ሲሆን ይህ የሚሆነው ከኬሲ 135 ስትራቶ ታንከር ከተባለው አውሮፕላን ጋር በ23 ሜትር ርቀት ላይ በመብረር በአፍንጫዋ በኩል ነዳጅ መቅዳትን ይቻላል። ሆኖም ግን ለደህንነት ሲባል ይህ በተደጋጋሚ የማይተገበር ከመሆኑም ባለፈ ይህ በጣም አስፈላጊ በሆነ ሁኔታ ውስጥ ስትገባና ረዘም ላሉ ጊዜያት በበረራ ላይ መቆየት ካስፈልጋት ብቻ ይህ ነገር ተግባራዊ ይሆናል። ሌላው ደግሞ አውሮፕላኑን የሚዘውሩት አስተማማኞቹ የሮልስ ሮይ ሞተሮች በራሳቸው ድንቅ ምህንድስና ስራዎች ሲሆኑ እያንዳንዳቸው በግምት 56750 ፓውንድ ግፊት ኃይል ያመነጫሉ። ሞተሮቹ የተመረጡት በኃይላቸው ብቻ ሳይሆን እጅግ በጣም ጥሩ በሆነው አስተማማኝነታቸውም ጭምር ሲሆን በተጨማሪም ለፕሬዚዳንቱ አገልግሎት ሲባል የሞተሮቹ የድምፅ መጠን እንዲቀነስ ልዩ የሆነ የድምፅ ማስተካከዮች የተደረገላቸው ሲሆን ከሁሉም በላይ ደግሞ ሞተሮቹ ከመከሰቱ በፊት ሊፈጠሩ የሚችሉ ብልሽቶችን መለየት የሚችሉ ልዩ ጠቃሚ ሴንሰሮች ያሏቸው በመሆኑ ጥገና በወቅቱ እንዲደረግ ያስችላል። ኤርፎርስ ዋን በአለም ላይ ካሉ አውሮፕላኖች ሁሉ እጅግ ብዙ በረራ የምታደርግ ፕሌን ስትሆን የፕሬዝዳንቱ የአየር ላይ በረራዎች በየዓመቱ በመቶ ሺዎች የሚቆጠሩ ማይሎችን የሚጓዙ ሲሆን ባለፉት በርከት ላሉ ዓመታት ኤርፎርስ ፎርስ ፕሬዚዳንቱን ፕሬዝዳንቱን ወደ 140 የሚጠጉ የተለያዩ ሀገሮች በማጓጓዝ ወደ 7 ሚሊዮን ማይልም ወይንም 1 ሚሊዮን ኪሎ ሜትር የአየር ላይ ጉዞ አስመዝግቧል። ታዲያ ይህ አይነቱ ከፍተኛ ደህንነት የሚጠይቅ ጉዞ ዝም ተብሎ ፕሬዝዳንቱ ስላሰኛቸው አሊያም አስገዳይ ስለሆነባቸው ብቻ ተነስተው ወደ አሻቸው ሀገር አይበሩም። ምክንያቱም ደግሞ በረራው ብዙ የሎጂስቲክ ዝግጅቶችን የሚጠይቅ በመሆኑ ሲሆን በዚህም ታዲያ ፕሬዝዳንቱ ወደ የትም ቦታ ጉዞ ከመጀመራቸውና ኤርፎርስ ዋን ከመነሳቷ ከቀናት አሊያም ከሳምንታት በፊት ይህ ሲ17 ግሎብ ማስተር የተባለው ግዙፍ የጭነት አውሮፕላን የፕሬዝዳንቱን ሊሞዚን መኪና፣ ማሪዋን የተባለችውን ሄሊኮፕተርና ሌሎች አስፈላጊ መሳሪያዎቹን ሁሉ ታጥቆ ወደሚፈለግበት ቦታ ቀድሞ ይበራል። በመቀጠልም የኤርፎርስ ዋና የበረራ እቅድና ከተለያዩ የፕሬዝዳንቱን እያንዳንዱን እንቅስቃሴ ካቀዱ ቀዳሚ ሚ ቡድኖች ጋር በጥብቅ በመቀናጀት ይከናወናል። በሌላ በኩልም የአውሮፕላኑ የነዳጅ ፍላጎትና አያያዝም ከፍተኛ ጥንቃቄን የሚጠይቅ በመሆኑ ኤርፎርስ ዋን አብዛኛውን ጊዜ 53 ጋሎን ወይም 200 ሊትር የጀት ነዳጅ የሚሲሆን ሁል ጊዜም ከፍተኛ መጠን ያለው መጠባበቂያ ነዳጅ በመያዝ ፕሬዚዳንቱ ምቹ ባልሆኑ ቦታዎች ነዳጅ እንዳይሙሉ ቅድመ ዝግጅት ይደረጋል። ሆኖም ግን አስገዳጅ ሆኖ በሌሎች ሀገራት ላይ ነዳጅ መሙላት ካስፈለገ በአውሮፕላኑ ውስጥ የሚገባን ማንኛውንም የውጭ አገር ነዳጅ ላይ ጥብቅ የደህንነት ምርመራና ሙከራን በማድረግ የደህንነት እርምጃዎችን ማለፍ የሚጠበቅበት ሲሆን ከአየር ኃይል የፔትሮሊየም ኤጀንሲ የተወጣጡ ልዩ ቡድኖች ነዳጁን ከብክለት ከትክክለኛ ይዘትና ከደህንነት ስጋቶች አንጻር ይመረምራሉ። ሌላው ደግሞ ሚስጥራዊው የደህንነት አገልግሎት ሲሆን ይህም አውሮፕላኗ ስፍራዋ ላይ ከመድረሷና ከደረሰች በኋላ የአውሮፕላን ማረፊያዎችን ዙሪያ የሚከታተል የፀረ ክትትል ቡድኖች ናቸው። በዚህም ታዲያ እነዚህ ቡድኖች አውሮፕላኑንና በአካባቢው ያሉ ቦታዎችን የሚፈትሹ የፈንጂ መለያ ስፔሻሊስቶችንና በስትራቴጂካዊ ቦታዎች ላይ የተቀመጡ የጸረ ስናይፐር ቡድኖችን የሚያካተት ሲሆን በተጨማሪም በኤርፎርስ ዋን ላይ የሚቀርበውን ምግብ በወታደር ሼፎች በልዩና ደህንነቱ በተጠበቀ ቦታ ውስጥ ይዘጋጃል። ይህ ብቻም ሳይሆን ለቡናና ሻይ የሚያገለግለው እንኳን ከአሜሪካ ከታመኑ ምንጮች በማቋቋስ ውስብስብ የደህንነት ኦ ኦፕሬሽኖችን ይከተላሉ። በአውሮፕላን ውስጥ ያሉት የመገናኛ ክፍሎች ልዩ ምህንድስናን የሚጠይቁና ፕሬዚዳንቱ በዓለም ላይ በማንኛውም ቦታ ግንኙነትን እንዲያስቀጥሉ የሚያስችሉ ሲሆን፣ ኳርተርባክ በመባል የሚታወቀው የመገናኛ ስርዓት ስውር የድምፅ የቪዲዮና የመረጃ መስመሮችን ያለምንም የደህንነትና ሳይበር ስጋት መገልገል ያስችላል። በዓለም ዙሪያ በፍጥነት እየተለዋወጠ ያለው የደህንነት ሁኔታ በኤርፎርስ ዋን ዙሪያ ያለው ቴክኖሎጂ እና አሰራር ያለማቋረጥ እንዲ እንዲለወጥ ያደረገ ሲሆን በአሜሪካ ላይ ከደረሰው የ911 ጥቃት በኋላ የኤርፎርስ ዋን የደህንነት ፕሮቶኮሎችን ሙሉ በሙሉ በማሻሻል አዳዲስ ስጋቶች ሲፈጠሩ የመከላከያ አቅማቸውን የዛን ያህል ያለማቋረጥ ያሻሽላሉ። ታዲያ የዚህ አውሮፕላን ሰማያዊና ነጭ ቀለም ዲፕሎማሳዊ ዓላማዎችን የሚወክል ሲሆን ከዛ በዘለለ ግን የአውሮፕላኑን የራዳር ሲግኒቸር የሚቀንሱ ልዩ የራዳር ውህዶችን በማካተቱ በጠላት እይታ ውስጥ ለመግባት አስቸጋሪ ያደርገዋል። የነዚህ አውሮፕላኖች ወጪም እጅግ ከፍተኛ በመሆኑ እያንዳንዱ አሁን ያለው ቪሲ 25 አውሮፕላን ሲገዛ 325 ሚሊዮን ዶላር ገደማ የወጣበት ሲሆን የዋጋ ግሽበትን አስተካክለን ስናሰላው አጠቃላይ ዋጋው በአሁኑ ጊዜ በአንድ አውሮፕላን 800 ሚሊዮን ዶላር ገደማ ይደርሳል። እናም አንዲትን አሜሪካን የምትባል ሀገርን የሚመራትን መሪ ለማጓጓዝ ጥቅም ላይ የምትውለውን አውሮፕላን የቃኘንበት ቪዲዮአችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸርቆዩልን